ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬ ትምህርታችን ደግሞ ይዤላቸው የመጣሁት የአማርኛ ምንባብ ልምምድ ይሆናል። ብዙዎቻችሁ ኮሜንት ላይ ምንባብ ስራልን እያላችሁ ነበር። በኮሜንታቸው መሰረት ዛሬ ይዤላቸው መጥቻለሁ። ደስ የሚል እና ኢንተረስቲንግ የሆነ ፓርት ነው። እንግዲህ ዛሬ እንዴት አድርጋችሁ ብቁ እንደምትሆኑ ከጀማሪዎች ቃላትን አረፍተ ነገር አንብባችሁ ደግሞ ትልቅ ምንባብ ማንበብ ላይ የደረሳችሁ እንዴት ብቁ በአጭር ጊዜ ጥሩ አንባቢ መሆኑ እንደምችሉ እንዴት እያደረጋችሁ እንደምትለማመዱ አሳያችኋለሁ። ደስ የሚል ምንባብ ነው፣ ተከታተሉ። ከመጀመሪያው ጀምራችሁ እስከምጨርሰው ካነበባችሁት ደስ የሚል ምንባብ ነው። እንግዲህ ወደ ምንባባችን ስንቀጥል የምንባባችን ርዕስ ያልጠረጠረ ተመነጠረ ይላል። ያልጠረጠረ ተመነጠረ እሺ በድሮ ጊዜ አንድ ጅብና አንዲት ቀበሮ በጉርብትና ይኖሩ ነበር ሁለቱም የየራሳቸው ከብቶች ያረባሉ የቀበሮዋ ጥቂት ናቸው የጅብ ግን ብዙ ስለሆኑ

ወደ ንጉሱ አንበሳ ሄደች። ወደ ንጉሱ አንበሳ ሄደች በአክብሮት ሰላምታዋን ካቀረበች በኋላ አንበሳን በወሬ አጣደፈችው። አንበሳም ደክሞኛ ልተኛበት አላትና ተኛ። ከብቶችን እንደ እኔ ሆነች ጠብቂልኝ አላት። እሺ አለች። ከዚያ በደም የተነከረ ስጋ ከአንድ በሳ ቤት ሰርቃ ወሰደች ደሙን ከአህያ ጅቦ አፍ ላይ ለቅልቃ ስጋውን አጠገቡ ጣለችው ተመልሳ ወደ አንበሳ ከብቶች ሄደች አንበሳም ነቅቶ ነበር ሙክት በግ ጠፍቶበታል ጮኸባት። ወደ ቤቷም ሮጠች። ተከትሏት ሄደ። አያጅቦ በደም ተጨማልቆ አገኘው። እሱ እንደበላው ስላሰበ በክርኑ ደቅሶ ገደለው። እመት ቀበሮ የጅብን ከብቶች ጠቅልላ ወሰደች። አንበሳ እስኪያውቅባት ድረስ ምኞቷ ተሳካ ይላል። እንግዲህ መጀመሪያ አሁን ዝግ ብላችሁ ነው አንድ ምንባብ ሲነበብ መጀመሪያ ላይ እንግዲህ ለጀማሪዎቹ ዝግ ብላችሁ ነው የምታነቡት። ከዛ በኋላ ነው እያሻሻላችሁ እያሻሻላችሁ ቀስ እያላችሁ የምትሄዱት ማለት ነው። እንግዲህ ከመጀመሪያው ጀምረን ደግሞ ፈጠን ብለን ስናነበው ያልጠረጠረ ተመነጠረ ይላል። እንግዲህ በድሮ ጊዜ አንድ ጅብና አንዲት ቀበሮ በጉርብትና ይኖሩ ነበር። ሁለቱም የየራሳቸው ከብቶች ያርባሉ። የቀበሮዋ ጥቂት ናቸው፣ የጅቡ ግን ብዙ ስለሆኑ ቀበሮዋ ቀንታ መላ ዘየደች። ከጅብ ጋር ተወዳጀች። ከእለታት አንድ ቀን አያጅቦ እንቅልፍ ወሰደው። በዚህ ጊዜ ቀበሮ ወደ ንጉሥ አንበሳ ሄደች። በአክብሮት ሰላምታዋን ካቀረበች በኋላ አንበሳን በወሬ አጣደፈችው። አንበሳም ደክሞኛል ልተኛበት አላትና ተኛ። ከብቶችን እንደ እኔ ሆነች ጠብጭልኝ አላት። እሺ አለች። ከዛ በደም የተነከረ ሥጋ ከአንበሳ ቤት ሰርቃ ወሰደች። ደሙን በአያጅቦ አፍ ላይ ለቅልቃ ስጋውን ከአጠገቡ ጣለችው። ተመልሳ ወደ አንበሳ ከብቶች ሄደች። አንበሳ ነቅተው ነበር፣ ሙክት በግ ጠፍቶበታል። ጮኸባት። ወደ ቤቷ ሮጠች። ተከትሏት ሄደ። አያጅቦ በደም ተጨማርቆ አገኘው። እሱ እንደበላው ስላሰበ በክር ደግፎ ገደለው። እመት ቀበሮ የጅብን ከብቶች ጠቅላ ወሰደች። አንበሳም እስኪያውቅባት ድረስ ምኞቷ ተሳካ ይላል። እንግዲህ መጀመሪያ ላይ ስናነብ በጣም ዝግ ብለን ነበር ስናነብ የነበር። ከዛ ግና ፍጥነታችን እየጨመርን እየጨመርን እንሄድ ነው። ስለዚህ አንድ ምንባብ ስታነቡት መጀመሪያ ላይ ቀስ ብላችሁ ለጀማሪዎች ቀስ ብላችሁ ታነባላችሁ። ከዛ እየደጋገማችሁ ስትሄዱ በራሱ ጊዜ ፍጥነታችሁ እየጨመረ እየጨመረ እየጨመረ ይሄዳል። እንደዚህ እያደረጋችሁ ሌሎችም ንባቦችንም እንዲሁም ቪዲዮ ላይ የምንለቃቸው ቪዲዮዎች እየተከታተላችሁ የንባብ ኪላችሁን ማዳበር ትችላላችሁ። እንዲሁም ደግሞ ከዚህ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም ሶሻል ሚዲያ ደውሉልን፣ ሀሎ በሉን። በአጭር ጊዜ ብቁ እና ጥሩ አንባቢ እንድትሆኑ እናደርጋችኋለን። ለዛሬ የነበረን ትምህርት ወይም ምንባብ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሳናይ ቆይታ ተመኘሁላችሁ።